ይባል የፈለጋችሁትን ወዳይ ዘመዶቻችሁንም ጓደኞቻችሁንም ፍቅረኛ ወንድምም ይቻላል ሁላቸውንም ሰርፕራይዝ። እግሬን ያዙልኝ ወገቤን፣ እጄን፣ እጄን ያዙልኝ። እየተንቀጠቀጥኩ ነው፣ እየተንቀጠቀጥኩ ነው። እጄን ያዙልኝ። ልጅቷ ከንቱ ናት። ጨጓራውን እኮ ላጠችው። ፈጣሪ በከንቱ ያስቀርሽ። እኔም ብሎ ግን እኔም ብሎ ግን ለምንድን ነው ሃይሚና ብሩክ እኛን ኃጢያተኛ የምታስደርጉን ለምንድን ነው ግን በገዛ እጃችሁ ራሳችሁ እንድትሰደቡ እምታረጉት? ቆይ ለምንድን ነው ትላላችሁ? እኔ አላምንም። ብቻ ይሄ ሰፕራይዝ ደስ ስላለኝ እንኳን ደስ አላችሁ ለማለት ነው የመጣሁት። እኔ ሌላ ወሬ ለማውራት አይደለም። ሰላም ጤና ይስጥልኝ ውዴ የኔ ቻናል ተከታታዮች፣ ሰላማችሁ ይብዛልኝ። ዛሬ እንግዲህ እጄ እግሬ እየተንቀጠቀጠ ነው የመጣው። በጣም እየተንቀጠቀጥኩ ነው የመጣውትኝ ከቻላችሁ በገመድ እጄን እግሬን እሰሩ እሰሩ። እየተንቀጠቀጥኩ ነው ያሉትኝ። እንዲህ ይሄ ሰፕራይዝ የመቼ ነው? ሳቅ በሳቅ በስስት መታየት ተሳሙ ተሳምኩኝ እስከ መባባል ድረስ ደረጃ እየተደረሰበት ሰፕራይዝ እንደው የመቼ ነው? ለማንኛውም ግን ደስ ብሎናል። ቆይ እናንተ ፍቅር ስትሆኑ እንደዚህ ተሳምኩኝ ተሳሙ ትባባላላችሁ፣ ስትጣሉ ግን ያዙ ይልቀቁኝ ትላላችሁ። ቆይ ኃጢአት ግፍ አይሆንም ግፍ አይሆንም ወይ? እኛስ በባዶ ሜዳ ማልቀሳችን፣ እኔ ስንት ጊዜ የላሞች መሳቂያ ሆንኩኝ። አረ ተው፣ ግፍ ነው ግፍ ነው። ለማንኛውም ውዶቼ፣ ይሄ ቪዲዮ ሲንሸራሸር የአሁን የቅርብ ጊዜ ነው ምናምን እያሉ እያንሸራሸሩት ምናምን ነገር አግኝቼ ነው ትክታክ መንደር። እኔ ግን አላቅም የመቼ እንደሆነ፣ የአሁንም ከሆነ ደስ ይላል። እኛ የምንፈልገው ይህን ፈገግታችሁን፣ ይህን ሳቃችሁን ነው እናቃለን ተለያይታችሁ እንደማትለያዩ ግን አሌለ። የምታመጡትን ድራማችሁን በስነ ስርዓት አድርጉት። የሆነ መስመር ያለፈ አይሆን ሐይሜም ብሩኬም ራሳችሁን ባስከበረ መንገድ። አሁን ያለ እየሰራችሁት እየሰራችሁት ያለው ፕራንክ ምንም አያስተምርም። እንደ ሀሳብ ግን እናንተ እንድትለያዩ። ያቀንደኛ ሄናክ ሄናክ ጉድጓድ ይቆፍራል። ስለዚህ እሱን ሰውዬ ከመሀላችሁ ማስወጣት አለባችሁ። ያስታውቃል የሆነ ድራማ ነው እየሰራችሁ ያላችሁት። እርግጠኛ ነኝ ግን ምን መሰላችሁ፣ እንደነዚህ አይነት ሰዎች ከመሀላችሁ ማስወጣት አለባችሁ። የምርን የምር ጠባችሁን እንደሚወዱት በተለይ ሄና የምር ጠባችሁን መለየታችሁን እንደሚወዱ ምናምን ነው የሚያሳየው እንዴ ምንድነው እንደዚህ በስስት እየተያዩ መሳቅ ምናምን ነገር ግን ይሄ ሁሉ ሰርፕራይዝ የምንድን ነው ለምንድን ነው ምናምን ነገር ብዬ ስጠይቅ ከሆኑ ከሆኑ ሰዎች ከቅርብ ሰዎች አይ ሀይምዬ የሆነ ነገር አንደኛ ወታ ነው በዛ አጋጣሚ ነው ሰርፕራይዝ የተደረገችው ምናምን ተብሎ በደፈነው የሆነ ነገር አንደኛ ወታ ነው ነው የተባልኩት ምን አንደኛ እንደወጣች አላቅም ሀይምዬ ደግመሽ ደጋግመሽ አንደኛ ውጪልኝ በጣም ነው ደስ ያለኝ። በዛ አጋጣሚ የኔ አንበሳ፣ ኔ ሁሉ ጊዜ አሸናፊ፣ አንቺ ሁሌም አሸናፊ ነች፣ ተሸናፊ የሆነች አታቂም። በጣም ነው ደስ ያለኝ። ፈገግታችሁ ይብዛላችሁ ማለት ፈልጋለሁ። ግን ማለት ነው እኔም ሆንኩኝ እናንተ የእነሱ ደጋፊ ነኝ ባዩሽ ማለት ነው። እነዚህ ልጆች ድራማቸው በጣም ከባድ ስለሆነ ጭንቅላት የሚያፈልስ ስለሆነ እኔ አንድ ነገር ልንገራችሁ። አሁን ላይ በጣም የተማርኩት ነገር ከብሩኬና ከሀይኒ። ክፉ ነገር መናገርን እናቁም። በእርግጥ ነገሮቹ ስሜታዊ ያደርጓችኋል፣ ያናድዷችኋል። ከተለያየ ሰው ብዙ አይነት ነገር ነው የምሰሙት፣ ብዙ አይነት ሀሳብ ትሰማላችሁ። ብሩኬ እንደዚ ከሴት ጋ ብዙ ነገር ማለት ነው። ግን እሱ ከሴት ጋ ታየ ማለት ያችን ሴት አገባት የራሱ አደረጋት ማለት አይደለም። አንድ ወንድ ልጅ ከሴት ጋር ታየ ማለት አይ ቲንክ እኔ አሁን ያንን የተረዳውቴኝ ምክንያቱም እሱ ከሴት ጋር ታይቶ ከዛ የሴት ጋር ቀጣይነት እንኳን ባይኖረውም ያ ነገር መታየቱ ለሃይሚ እንኳን ቢያበሳጫትም ቢያናድዳትም ሃይሚና ብሩኬ መልሰው መልሰው መልሰው መላልሰው ይታረቃሉ ይገናኛሉ። ተለያይተው የማይለያዩ ሰዎች ውስጥ አጓጉል ቃላትን መወርወር እግዚአብሔር ነው ምላችሁ። የሆነ ራሳችሁን መልሳችሁ ለምትወዱትን ሰው ክፉ ቃል ተናግራችሁ መልሳችሁ ዞር ብላችሁ ራሳችሁን ስትመለከቱት እንደሚቀፍ ትልቅ ነገር የለም። በጣም ነው የሚቀፈው። የምሬን ነው ምላችሁ እኔ በራሴ ላይ ስላዩትኝ ነው ማለት እንደምታዩ ነው። ብሩኬን ብዙ ጊዜ እኔ ወቅሰዋለሁኝ። እኔ አልዋሽም፣ ውሸት የለብኝም። ወቅሰው አለኝ። ለምን እንደዚ ታረጋለ? ለምን ለሃይሚ የሚያናዳት ነገር ታረጋለ? ምናምን ነገር በቃ እኔ ከአንቺ በላይ እኔ ለአንቺ ሀሳቢ ነኝ ብዬ ነው። እዚ ጋር ራሴ ነ እያሳዩ ያሉትኝ ነገር ግን በቃ አሌል ስሜታዊ የሚያደርጓችሁ ነገሮች አላችሁ። ባጭሩ እኔ ማለት የምፈልገው ደግሞ በስሜት ተገፋፍታችሁ የምትወዱትን ሰው አታስቀይሙ። መልሳችሁ እራሳችሁ ታፍሩበታላችሁ። የምሬን እምላችሁ እኔ ከእኔ በላይ ስሜታዊ የሚሆን የለም ከእኔ በላይ ከናዳጅ የለም። ነገር ግን ራሳችንን ማረጋጋት አለብን። ለውሳኔ መቸኮል የለብንም። ለስድብ መቸኮል የለብንም። ለጠም መቸኮል የለብንም። ራሳችንን ዳወን አድርገን ነገሩን መከታተል ይሻላል። እኔ የተረዶት አሁን ላይ ያንን ነው። የምር ነው የምላችሁ፣ የምር እንዴ። ይሄ እኮ የሆነ ጊዜ ብሩኬ ምናለ እንዲሁም አሁን ነው ትዛ ያለኝ፣ ፕራንክ እስከሆነ ድረስ ማሳመን አለብን። የሆነ ያን ነገር ደግሞ ለማሳመን አጓጉልት ቃላት የሆነ በቃ ኃይለኛ ቃላቶችን ተወረውራላችሁ፣ ለማሳመን እስከሆነ ድረስ ብሏል። ስለዚህ እነዚህ ሰዎች እንደዚህ የሚወራወሩት ከልብ ተጣልተው አይደለም፣ እኛን ለማሳመን ለማደንዘዝ ነው። የምሬን ነው ምላችሁ። አሁን እኔ ማታ በጣም ቆዝሜ ነው ያመሸሁት። ሃይሚ ስላለቀሰኝ በጣም ነው ያለቀስኩት። የምሬን ያንን ቪዲዮ ፖስት ቼ ራሱ ቁጭ ብዬ ምናምን ነገር ከፋኝ። የመጨረሻ ነው የከፋኝ ማለት እዛ ጋር ድብድብ ተፈጠረ፣ እሷ እዚህ ጋር ተጨናንቃለች። እንደገና ደግሞ ሄድልሃለሁ የሚለውን ሀሳብ አነሳች። አሁንም እኮ ምንም ይሄ ቪዲዮ አሁን ይሄ እየላችሁ የመጣውትኝ ይሄ ፎቶ ያሁን ይሁን ከድራማው በፊት ይሁን አይ ዶንት ኖ ማቀው ነገር የለም። ነገር ግን ያሁኑን ይሄን ፈገግታቸውን ስላዩትኝ ይሄን ፈገግታቸውን ስላዩትኝ ያሁን ነውም ስለተባልኩኝ የሆነ መሸወድ የለብንም ለማለት ያክል ነው። የምሬን ምላችሁ ድራማቸው ቀጣይነትም ካለው ክፉ ነገር መናገራችን እናቁም። እነሱ ከካሜራ ጀርባ እንደዚህ የሚለጣጠፉ የሚሳሳቁ እንዲህ እንደዚህ በፍቅር በፍቅር ሆነው እኛ ለምንድን ነው እንድንሰድባቸው ራሳቸውን የሚያደርጉት? ለምንድን ነው ግራ የሚያጋቡን እነዚህ ልጆች? ኧረ ተው ውዶች ተው፣ እራሳችሁን እንትን አትበሉ። ምክንያቱም ስንት ደነሰዋለሁ በእናንተ ቂም የሚይዝባችሁ የምሬ ነው የምላችሁ። አሁን እኔ በጣም ቅሚ የያዙ ሰዎች አሉ። ብሩኬን ሳልሰድብ ሰደብሽ ብለው ማለት ነው እ ብሩኬን ሰድቤው አላውቅም ወቅሼው እንጂ እውነት ለመናገር ያክል እናንተ ወቀሳና ስድብ አታውቅም እንጂ የምሬን ነው የምላችሁ። የምር እና የሆነ ስለሚያናድረኝ ወቅሰው አለኝ እኔ የምወቅሰው። ወቀ ሰዎች ግን ከባባድ ስለሆኑ ልክ እንደ ስድብ ነው። እናንተ አዙራችሁ የምትረዱት አይዶን ኬር። እኔ ሬስፔክት አለኝ ለብሩክ።